ሰላም ጤና ይስጥልን፣ የተከበራችሁ የሙዳይ ቤተሰቦች እንደምናላችሁ። እኛ ሰላምን እግዚአብሔር ይመስገን። በእያላችሁበት ሰላም ፍቅር ለእናንተ እንዲሆንላችሁ እንመኛለን። በዛሬ አጭር ቆይታችን ወደ እናንተ የምናደርሳችሁ ሀሳብ አንድ ወንድ አንቺን በመጉዳቱ ወንጀለኝነት ተሰምቶት እንዲጸጸት ወይም ደግሞ የደረሰብሽን መጥፎ ስሜት እሱ እንዲሰማው እንዴት ማድረግ ይቻላል የሚለው ላይ ሀሳብና አስተያየት አደርሳችኋለሁ። እናንተም ደግሞ ከስር ሀሳባችሁን ለግሱን። አዲስ የገባችሁ ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ። ቪዲዮ ጠቃሚ ነው ብላችሁ ከሀሳባችሁ ሼር፣ ላይክ አድርጉት። ወደ ሀሳቡ ስናልፍ እንግዲህ አንቺ በጣም መጥፎ ስሜት ውስጥ ልትሆኝ ትቻለሽ። በፍቅር በጣም ተጎድተሻል። ምናልባት እሱን እስከ መርሳት ድረስ አለመርሳት ድረስ ደርሰሽ ብዙ ነገሮችሽን ተረብሸው ሊሆን ይችላል። ይሄን ነገር ግን እሱ ችላ ያለሽ ወይም ደግሞ ጣል ጣል አድርጎ ከሆነ እንዴት አድርጎ እንዲሰማው ማድረግ እንችላለን? በተቃራኒው ደግሞ አንቺ ጋር ያለው ስሜት ወደ እሱ እንዲዞር እንዴት ማድረግ እንችላለን የሚለው ላይ ሀሳብ ሳደርሳችሁ እንግዲህ በጣል ጣል መደረግ ወይም ደግሞ ችላ ማለት በጣም መጥፎ ወይም ደግሞ አስጥሊታ የሆነ ስሜት ነው። ነገር ግን እንደዚህ ያደረጉን ሰዎች ማስተማር መቻል አለብን። ይህንን ነገር ስነግራችሁ እንበቀላቸው ወይም ደግሞ ሰዎች ላይ መጥፎ ነገር እናድርግ ሳይሆን ሰዎች መማር አለባቸው። እኛን ችላ በማለታቸው ጣልጣል በማድረጋቸው እኛን የተሰማን ስሜት እነሱ እንዲሰማቸው ማድረግ ማንኛችንም ይሄ ስሜት ላለብን ሰዎች እርካታ እንደሚሰጠን ይታወቃል ማለት ነው። ስለዚህ የተሰማሽን መጥፎ ስሜት እንዲሰማው ማድረግ በጣም አስፈላጊ ነው። ነገር ግን ይህን ነገር ስናደርግ ጤናማ በሆነ መልኩ ቢሆን ይመረጣል። ጤናማ ያልሆነ እና የሰውን ህይወት የሚያጠፋ ወይም ደግሞ በተቃራኒው ከፍተኛ የሆነ ጉዳት በራሳችን ላይ፣ በሰው ላይ የሚያደርስ ሳይሆን ትክክለኛ የሆነ አካሄድ እጅግ በጣም አስፈላጊ ነው። እንግዲህ ይህንን ለማድረግ መጀመሪያ ላይ ለምንድ ነው አንድ ወንድ ችላ ችላ ያለሽ ወይም ደግሞ ጣል ጣል ያደረገሽን የሚለውን ነገር በደንብ ማጣራት አለብሽ። ችላ መባል ወይም ደግሞ ችላ ማለት ተቀባይነት የሌለው ባህሪ እንደሆነ ይታወቃል። ስለዚህ ለምንድን ነው ችላ ያለሽ ወይም ጣልጣል ያደረገሽ ብለን ስንመለከት ምክንያቶቹ ሁለት ሊሆኑ ይችላሉ። አንደኛው ትክክለኛ ምክንያት ሊሆን ይችላል። ሁለተኛው ደግሞ ሆነ ብሎ አንቺን ለመጉዳት ያደረገው ምክንያት ሊሆን ይችላል። ችላ ያለሽ ምናልባት ተገዶ ከሆነ ለምሳሌ ያለበት የስራ ሁኔታ ወይም ህመም ላይ ሆኖ ወይም ችግር አጋጥሞት ቤተሰቦቹ ችግር አጋጥሟቸው ሊነግርሽ ያልቻለ ወይም ደግሞ አጣቅኝ ውስጥ ሆኖ ሊነግርሽ ያልቻለ በጣም አደገኛ የሆነ ችግር ውስጥ ሆኖ ችላ ካለሽ ይሄ ሰው ልናስገድደው አንችልም። ነገር ግን ሆን ብሎ ከጓደኞቹ ወይም ከሌላ ሴት ጋር ሆኖ እንደ ውደርሹ አውቆ ችላ ችላ ማለት ከፈለገ ግን ይሄ በጣም ወንጀል መሆኑን መረዳት አለበት። ስለዚህ ይሄንን ስሜት አንቺ ከተሰማሽ እንዲሰማው ማድረግና በተቃራኒው አንቺ የተሰማሽን መጥፎ ስሜት ወይም ደግሞ አንቺ ጋር ያለውን ፍቅር ወደ እሱ እንዲዞር በማድረግ የምትፈልጊውን ነገር ማግኘት ትችያለሽ የሚል ሀሳብ አለኝ። ይህን ለማድረግ እንግዲህ ስቴፕ ባይ ስቴፕ መሄድ አለብሽ፣ ደረጃ በደረጃ። ሁሉም ነገር በአንድ የሚሆን አይደለም። ስለዚህ እስከ መጨረሻው ብታዳምጡኝ አሪፍ ሀሳብ ታገኛላችሁ። እንግዲህ የመጀመሪያው ማድረግ ያለብሽ ትክክለኛው ነገር በጣም ቀላልና ትክክለኛው አካሄድ የተሰማሽን ነገር መንገር ነው። እንግዲህ ይህን ነገር በሁለት አይነት መልኩ መመልከት እንችላለን። ጥሩ ሰው ከሆነ በአንቺ ላይ የደረሰብሽን ነገር ወይም ያንቺን ስሜት ይረዳል፣ ይጸጸታል፣ ያንም ላለመድገም ይጥራል፣ ቃል ይገባል፣ ባህሪውን የሚያስተካክላል። መጥፎ ሰው ከሆነ ግን የተሰማሽን ነገር መንገርሽ ምናልባት የሚጠቅመው ነገ ሲለማመጥሽ ጊዜውን ለማስታወስ ስለሚጠቅምሽ ነው ማለት ነው። ስለዚህ የሚጸጸት ሰው ደግሞ ይቅርታ ይጠይቃል፣ የበደለውን ሰው ደግሞ ይክሳል። ይህን ካረግሽ በኋላ በዚህ ነገሩ ካልተስተካከለ ወደ ሁለተኛው ደረጃ ነው መሄድ ያለብሽ። የሁለተኛው ደረጃ ደግሞ በራሱ ቢሆን ምን ይሰማዋል የሚለውን ነገር መጠየቅ ነው። አንዳንድ ጊዜ ሰው ላይ የምናደርገውን ነገር በራሳችን ላይ ሲደረግ አንፈልግም። ስለዚህ በሰው ጫማ ውስጥ ሆንን ደግሞ የሰዎችን ሕመም ድካም መመልከት መቻል አለብን። አንዳንዴ ሰው ላይ ሆኖ ስናየው የኩራት ወይም ደግሞ ከፍ ከፍ የማለት ስሜት ሊሰማን ይችላል። በራሳችን ሲደርስ ግን በጣም ሰው እስከ ማጥፋት የምንደርስ ሰዎች ልንሆን እንችላለን። ስለዚህ መጠየቅ መቻል አለብሽ። እንደዚህ አይነት እንደዚህ አይነት ስሜት ተሰምቶኛል። እስቲ አንተ ደግሞ በእኔ ቦታ ላይ ብትሆን ምን ይሰማል? ብለሽ ብትጠይቂው የሰው ልጅ በመሆኑ ሊረዳው ይችላል። ካልተረዳ ግን ወደ ሶስተኛው ስቴፕ ነው ማለፍ ያለብሽ። ሶስተኛው ስቴፕ ትንሽ ሽሽት ማለት ወይም ደግሞ ትንሽ ጋፕ መፍጠር በጣም አስፈላጊ ነገር ነው። ጋፕ መፍጠሩ ምንድን ነው? ከአንቺ ጋር ሲሆን ምን ያህል እንደሚጠቀም ወይም ደግሞ የአንቺ መኖር ምን ያህል እንደሚያስፈልገው ይረዳል። ትንሽ ሸሸት ስቲ የባዱነት ስሜት ሊሰማው ስለሚችል፣ በዛ ጊዜ ቶሎ ብሎ ሊመለስ ይችላል ወይም ሊጸጸት ይችላል። አራተኛ ላይ ይህን አድርገሽ የማይመለስ ከሆነ ማድረግ ያለብሽ የራስሽን ህይወት መኖር ነው። የራስን ህይወት መኖር ማለት ስለ እሱ መጨነቅ ማቆም ነው። በሌላ ነገሮች ላይ ትኩረት ማድረግ ትችላለሽ። በስራሽ፣ በቤተሰቦችሽ፣ ከጓደኞችሽ ጋር መገናኘት፣ ሌላ የሚያዝናኑሽና ደስታ የሚሰጡሽ ነገሮች መፈለግ በጣም አስፈላጊ ነው። ይህን ስላችሁ ግን በጣም ቀላል ሆኖ አይደለም። አንድ የምንወዱ የምናፈቅረውን ሰው በተወሰነ መልኩ ትተን የራሳችንን ህይወት መኖር ወይም ደግሞ ስለምናስበው ሰው ትተን የራሳችንን ህይወት መኖር ቀላል አይደለም። አሁን እንደምናወራው አይደለም፣ ከባድ ነገር ነው። ነገር ግን ከባድ ነገሮች አንዳንዴ መልካም ነገር ሊያመጡልን ይችላሉ። ስለዚህ ጨክነን ብናደርገው የበለጠ አሪፍ ነው። ይህንን ካረግሽ በኋላ አምስተኛ ላይ እንግዲህ ማድረግ ያለብሽ አለመጨነቅ ነው። አለመጨነቅ ማለት ብዙ አለማልቀስ፣ ሰዎች ተጎርተሽ ተጎሳቁለሽ ማየት የለባቸውም። ስለዚህ መጨነቅ ማቆም ወይም ስለ እሱ ማሰብ ማቆም በጣም አስፈላጊ ነው። ማሰብ ስላችሁ መቼስ የምንወዱ የምናፈቅሩን ሰው ከአይምሮችን አውጥተን ልንረሰው አንችልም። ይሄ የሆነበት ምክንያት ደግሞ ተፈጥሯዊ ነገር ነው። አይምሮ አንዴ በተለይም ውስጣዊ የአይምሮ ክፍላችን ውስጥ ፍቅር ስለሚገባ በአንዴ መርሳት አንችልም። ነገር ግን ሰዎች ወይም በተለይም ፍቅረኛሽ አንቺ ተጎርተሽ፣ አንቺ ተጎሳቁለሽ ብቻሽን እያወራሽ ስትሄጂ ሰዎች ማየት የለባቸውም። ያንን ስታደግ ካየሽ እንዳሸነፈሽ እንደተጎዳሽ አድርጎ ሊሰማ ይችላል። ነገር ግን በውስጥሽ ያለውን ነገር የምቃርገሽ ችለሽ ያንን መጥፎ ጊዜ ለማረፍ ጥረት የምታረጊ ከሆነ አንቺ አሸናፊ፣ እሱ ተሸናፊ ይሆናል ማለት ነው። ስድስተኛ ላይ ማድረግ ያለብን ነገር ጊዜ መስጠት ነው። አንዳንዴ ወንድ ልጅ ብዙ ታግሰ ነው ላይረዳ ይችላል። ነገር ግን የመጨረሻ እድል ደግሞ መስጠት በጣም አስፈላጊ ነገር ነው ሊመለስ ይችላል። ወደ ልቡ በብዙ ነገሮች ሊታለል ስለሚችል ማለት ነው። ስለዚህ የመጨረሻ እድል ስጪው። የመጨረሻ እድል ሰጥተሽው አልመለስ ካለ ወደ መጨረሻው ደረጃ ታልፊያለሽ። ይህም ችላ በይው። በተራሽ ችላ መባል እንግዲህ እሱን በተራው እንዲያስብበት ያደርገዋል። ይህ ማለት ምንድን ነው? የመጨረሻው እድል ወይም የመጨረሻው ሙከራ መሆኑን መዘንጋት የለብንም። አሁን ነገሮች ወደ እሱ ሊገለበጡ ይችላሉ። ስታሳድጊው፣ ስትፈልጊው፣ ስትናፍቂው የነበረን ሰው እርግፍ አድርገ ስታዩ፣ ወደድሽም ጠላሽም ፍቅር ይከረበጣል ወይም ወደ እሱ ይዞራል። በተቃራኒው ደግሞ እሱ አንቺን አሳዳጅ ይሆንና በተቃራኒው አንቺ እሱን የምትጠይ ትሆኛለሽ ማለት ነው። ስለዚህ የመጨረሻው ደረጃ ሁለት ነገሮች ይመጣሉ። አንዱ የበለጠ ፍቅር ወደ እሱ መጥቶ የበለጠ ትፋቀራላችሁ፣ ካልሆነ ደግሞ እስከ መጨረሻው ተራርቃችሁ ትቀራላችሁ ማለት ነው። ስለዚህ ሁለቱንም ይሄ ነጭና ጥቁር የሚባለውን ነገር መቀበል መቻል አለብሽ። ይህ የዓለም መጨረሻ አይደለም። አንድ ወንድ ከሄደ ሌላ ይመጣል። ስለዚህ ይሄን ነገር አውቅም፣ በዚህ መንገድ መሄዱ እጅግ በጣም ጠቃሚ ነው የሚል ሀሳብ አለኝ። እስቲ በዚህ ላይ ሀሳብና አስተያየታችሁን ለግሱ። ስላዳመጣችሁ እናመሰግናለን። በሌላ ጠቃሚ ቪዲዮ እንገናኛለን። ከም ጊዜ ለእናንተ ለእህት ወንድሞቼ እላለሁ።